ዱ አ አምላክ አሚን የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን በአማራ ክልል በደቡብ ጎንደር ዞን ሀገረ ስብከት በሊቦ ከምከም ወረዳ የክክባ ኢየሱስ ወኪዳነ ምህረት አንድነት ገዳም ቀደምት ታሪክ። ይህ ታሪካዊ ገዳም የተመሰረተው በአጼ ልብነ ድንግል ወይም ወናቅ ሰገድ ዘመነ መንግሥት ሲሆን ይህም ታላቅና ግዙፍ የሆነ ቤተክርስቲያን አጼ ልብነ ድንግል ወይም ወናቅ ሰገድ ከአክሱም ቤተ ክርስቲያን ማዶ ከሚገኘው ጉብታ ተራራ ላይ ቀይ ድንጋይ እና አፈር በመጋጃ እና በግመል እንዲሁም በአቡነ ኤዎስጣቴዎስ ጸሎት በደመና እየመጣላቸው እንጨቱን አርማጭሆ በሚገኘው ደንበቃ በሚባል እንጨት በግመል እያስመጡ መቃመድረሃ እና ወጋግራ እያደረጉ ደንበቃ በተባለው እንጨት እና በአክሱም ቤተ ክርስቲያን ማዶ ጉብታ ተራራ በመጣው ቀይ ድንጋይ ባማረና በተዋበ ጌጥ ይህ ታላቅና ግዙፍ ቤተ ክርስቲያን ሰርተው ከጨረሱ በኋላ ጥቅምት 29 ቀን 1533 ዓመተ ምህረት ታቦተ ኢየሱስን አስገብተው በውስጡም አገልጋይ ስድስት ቄስ፣ ዘጠኝ ዲያቆናቶችን ርስት ድንቢያን ውስጥ አንካሻ የምትባለው ምድር በመስጠት አገልጋይ አድርገው አስቀምጠዋቸዋል። እንግዲህ ከዚያን ቀን ጀምሮ በተለያዩ ጊዜያት ይህ ገዳም ፈተና ደርሶበታል ለምሳሌ ያህል ከጎርጎራ በተነሳ እሳት ቤተ ክርስቲያኑ ተቃጥሏል ንዋይ ቅድሳቱም ወድመዋል በድጋሚም ደግሞ ጣና ዳር በተነሳ እሳት እንዲሁም ሊቃጠል ችሏል የቤተ ክርስቲያኑ ንዋይ ቅድሳትም ሊወድሙበት ችለዋል እንግዲህ ይህ ታላቅ ገዳም በተለያየ ጊዜ የተለያየ ታምራቶችን እያደረገ ድውይ ሲፈውስ ጎባጣ ሲያቀና የቆየ ታላቅ የበረከት ቦታ ነው ነገር ግን ይህ ቦታ ብዙ ሰው አያውቀውም። ማለትም የቦታው አቀማመጥ ከዋናው አስፋልት መንገድ 10 ኪሎ ሜትር ገባ ብሎ የሚገኝ ሲሆን እና አቀማመጡም በጣም ከፍታ ወይም ተራራማ ቦታ ስለሆነ ብዙ ሰው አያውቀውም። ስለዚህ ይህ የበረከት ቦታ የድሮ አባቶች በሳር የተሰራ ቤተ መቅደስ ሰርተው ለብዙ ዓመታት ሲያገለግሉበት ቆይተዋል። ከአባቶች የተረከበው ትውልድም በ1996 ዓመተ ምሕረት አዲስ ቤተ መቅደስ በቆርቆሮ ሰርተው ሲያገለግሉ ቆይተዋል። ከብዙ ዓመታት በኋላም ቤተ መቅደሱም ሊሰራ ደረጃውን የጠበቀ ባለመሆኑ እንጨቱን ምስጥ እየበላው፣ ግድግዳው እየፈረሰ መጥቷል። በመሆኑም እግዚአብሔር ለቤቱ ሰውን ያዘጋጃልና በሁለተ ማርያም የአዲስ አበባ ነዋሪ በሆነች ግለሰብ እንዲሁም አንዳንድ በጎ ስራ የሚሰሩ ግለሰቦች የክርስቶስ ቤተሰቦች ተነሳሽነት ቤተመቅደሱ ፈርሶ እንደምታዩት አሁን በደረሰበት ቦታ ደርሷል። በውሃን በመሆኑም ይህን ቪዲዮ የምትመለከቱ የክርስቶስ የኢትዮጵያ ኦርቶዶክስ ተዋህዶ ቤተሰቦች በሙሉ የህንፃ አሰሪ አካውንት ላይ የቻላችሁትን እንድታበረክቱ እንድሰጡ ስንል በአምላካችን በጌታችን በኢየሱስ ክርስቶስ እንዲሁም በእናታችን በቅድስት ኪዳነ ምህረት ስም እንጠይቃለን። ተባብረን የቤተ ክርስቲያኑን ፍጻሜ በጋራ እንድናይ የአምላካችን መልካም ፈቃድ ይሆንልን። ከረዝሙ በአጭሩ የቤተ ክርስቲያኑ ታሪክ ይህን ይመስላል። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ